ታሪክ ራሱን ደገመ። ኮሎኔል ደመቀ ዘውዱ ለማፈን ኮማንዶ ጭኖ የገባ አውሮፕላን ከአመታት በኋላ ወልቃይትን ረግጧል። ወዲህ ደግሞ ኮሎኔል ደመቀ ከሁለት ዓመት በፊት እንዳሉት ድፍን የወልቃይትን ሕዝብ አሰልጥነው ለማስታጠቅ ቆርጠዋል። በዚህ አንድ ሳምንት ውስጥ ብቻ በአራት ዙር በሺዎች የሚቆጠሩ የተከዜዘብ የሚል ስያሜ የተሰጣቸውን ወታደሮች አስመርቀዋል። ባለፉት ዓመታት ብቻ በመቶ ሺዎች የሚቆጠሩ ታጣቂዎች የተከዜዘብ በሚል ስያሜ ሰልጥነው ታጥቀው ተመርቀዋል። ባለፈው ሳምንት መጨረ መጨረሻ፣ ከአንድ አፍታ ሚዲያ ጋር ቆይታ ያደረጉት ዶክተር ዳኛቸው አሰፋ ትክክለኛ ያሉትን የኮሎኔል ደመቀ ስሌትን እንዲህ ሲሉ ገልጸውታል። የወልቃይት ህዝብ ሁሉም እንደ እስራኤል መታጠቅ አለበት በማለት እንደ ኮሎኔል ደመቀ አስተምሮ በጠቅላላ የወልቃይት ህዝብ ሚሊተሪ ትሬኒንግ ያስፈልገዋል ነው የሚለው። እንደ እስራኤል ሙሉ የወልቃይት ህዝብ መታጠቅ አለበት ነው። ሙሉን ሙሉን፣ ከዛ መሀል ደግሞ የተከዘ የዘብተዋጣል። ይሄ ይዘም ከሚሊተሪው ጋር ፌደራል አርሚው ጋር ኮኦርዲኔት አድርጎ ጥምርጦ ነው የሚዋጋ። ግን ወደፊት ለኮሎኔሉ ተናግረውታል። የመከላከያንም አናደግም ምንም እንጠብቃለን የሚል ስሜት ነው ያለው። ያንን አካባቢ እራሳቸው ለመቆጣጠር ማለት ነው። ልንጠብቅ እንችላለን። ፖለቲክሳቸው ትክክል ነው። ትልቅ የዲፕሎማሲ እንትን እያሉ ሌላ ነገር አላሉም። ወንዝ ተሻግረን ከትግራይ ጋር እንዋጋም ማለት ነው። ሁሌ ያስፈራሩናል፣ ታውቃለህ። የጀነራሎቹ ንግግር ተዛማዱ እንመጣለን ነው እንመጣለን ነው እንመጣለን ነው እና መዘጋጀት አለብን። ሁሉም ሰው ሚሊትሪ ትሬኒንግ ይወስዳል እና ተብሏል። ከዛ ደግሞ የተከዜ ዘው ደግሞ ይወጣል። ከህዝቡ ተለይተው ሌላ ዓላማ አላቸው። ዶክተር አሁን ስትነግረኝ ሁሉም የህዝብ ናቸው እኮ ትናንት አማገ ህዝብ ናቸው፣ አራሾች ናቸው፣ እዛ ያሉ ናቸው እኮ በቃ በሀገራቸው ነው፣ በየቀያቸው ሚገዘላሉ እነሱ እኮ በጣም በቃ አካባቢያቸው ነው እንጂ እንትን የተለዩ እንትን አለ ግን ሴን እንዲሆኑ ማታ ወይ መከላከል አድሞ ከመከላከያ ምጠራ አብሮ ሆኖም ይህ የሚያደረጉትን ያደርጋሉ። አይሆጵያ ነገር አይመጣም። በእርግጥም ድፍን ወልቃይትን ለማስታጠቅ ተወስኗል። ኮሎኔል ደመቀ፣ የምንደራጀው ለማጥቃት ሳይሆን ራሳችንን ለማከላከል ነው ይላሉ። ወደ እንዲህ አይነቱ ድምዳሜ የገፋቸው ደግሞ የህዋት ጦር በአራት አቅጣጫ ወደ ወልቃይት ለመግባት ተዘጋጅቷል መባሉ ነው። የቲዲኤፍ ኃይል ከላይ በሸረሪና በታች በጠለምት ኃይሉን አዘጋጅቷል። እንደውም ከሰሞኑ በጠለምት በኩል ተከዜን ተሻግረው ጥቃት ለመፈጸም ተንቀሳቅሰው እንደነበር ከስፍራው የወጡት መረጃዎች ይጠቁማሉ። ዛሬ በስፋት ስለ ተከዜ ዘብ እናወራለን። የተከዜ ዘብ ማን ነው? ለምን ዓላማ ተደራጀ? በፌዴራል መንግስት ውስጥ ይደገፋሉ ወይ? ይህ ዘብ በብዙ ሺዎችን እያሰለጠነ ማስታጠቁ የመንግስትን ኃይል ለብቻ የመጠቀም መብትን አይጋፋም ወይ? ዘቡ ተልዕኮውን ከጨረሰ በኋላ እጣፈንታው ምን ይሆናል ወደ መከላከያ መዋሃድ ወይስ መክሰም የሚሉትን ጥያቄዎች እንፈትሻለን። ከዚህ በተጨማሪም ከፋኖ ተዋጊዎች ጋር ፍልሚያ ስለማድረጋቸውም እናነሳለን። ከዚህ አስቀድመን ግን ከአመታት በፊት በ2008 ዓ ም ኮሎኔል ደመቀን ለማፈን ብሎም የወልቃይትን ጥያቄ ለማፈን የአጋዚና የኮማንዶ ኃይል ጭኖ የገባው አውሮፕላን ከሰሞኑ በታሪክ አጋጣሚ ዳግም ወልቃይትን መርገጡ እንመለከታለን። ጥቂት ደቂቃዎችን አብራችሁን ቆዩ። ወልቃይት በአማራ ክልል ስር ሆኖ በነ ኮሎኔል ደመቀና አቶ አሸተ ደምለው መተዳደር ከጀመረ ወዲህ ለመጀመሪያ ጊዜ ባለፈው ሳምንት የአየር በረራ ተጀምሯል። ይህ የበረራ መጀመር ታዲያ ማዕከላዊ መንግስቱ የወልቃይትን ጥያቄ ለመመለስ ያለውን ፍላጎት የሚያሳይ ነው በሚል ከሰሞኑ በአንዳንድ ወገኖች ሲወደስ፣ በሌሎች ደግሞ በአንጻሩ ደግሞ በትግራይ ፖለቲከኞች ብልጽግና የትግራይን ጥያቄ ለመመለስ እና ፕሪቶሪያን ለማስከበር ዳተኛ መሆኑን ያሳያል ሲሉ ተችተውታል በሌላ ወገን ያሉቱ ደግሞ የፌዴራል መንግስት ሁለቱን ክልሎች ወደ ግጭት ስቦ ለማስገባት የመዘዘው አደገኛ ካርድ ነው በሚልም ሲተቹት ተስተውሏል በዚህ የበረራ መጀመር ሂደት ግን አንድ ትኩረትና ቀልብን ሰቅዞ የሚይዝ ጉዳይ ተስተውሏል እንደሚታወሰው ከአመታት በፊት በ2008 ዓ ም ህወት መሩ የኢህአዴግ መንግስት ኮሎኔል ደመቀን ለማፈን ወደ አካባቢው የኮማንዶና የአጋዚ ኃይል ልኮ እንደነበር የብዙዎች የማይረሳ ትውስታ ነው ከቀናት በፊት ወደ ወልቃይት ዋና ከተማ ሁመራ የበረረ ችው የኢትዮጵያ አየር መንገድ ኪው አራት መቶ አውሮፕላን ከዘጠኝ ዓመት ተኩል በፊት እነ ኮሎኔል ደመቀን ለማፈን ተልእኮ የተሰጣቸውን የደህንነት ሰዎች ከአዲስ አበባ ጭና ወደ ጎንደር የተጓዘች አውሮፕላን ናት። ይህች አውሮፕላን ያኔ ለአፈና ታርጌት የተደረጉትን እነ ኮሎኔል ደመቀን ከሰሞኑ ከአዲስ አበባ ጭና ወልቃይት ሁመራ ላይ አርፋለች። ይህም የታሪክ ግጥምጥሞሽን ያሳያል በሚል በማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ አጀንዳ ሆኖ ነው የከረመው። አሁን ወደ ተከዜዘብ ጉዳይ እናመራለን። የተከዜዘብ መደራጀት የጀመረው ከፕሪቶሪያ ስምምነት ማግስት አንስቶ ነው። ዓላማውም የህዋት ታጣቂዎች ዳግም ተከዜን ተሻግረው ወልቃይትን እንዳይቆጣጠሩ ለመጠበቅ እንደሆነ የወልቃይት ሰዎች ይናገራሉ። ይህ ዘብ ወልቃይትን ከህዋት ከመጠበቅ ባለፈ እንደ ማይካድራ አይነት የጅምላ ግድያዎች ዳግም እንዳይፈጸም በሚል የተ እየተደራጀ ስለመሆኑም የአካባቢው ባለስልጣናት በተደጋጋሚ ሲያነሱት ይደመጣል። ኮሎኔል ደመቀ ዘውዱ ከሁለት ዓመት በፊት በሰጡት አንድ አስተያየታቸው ላይ ድፍን የወልቃይት ህዝብ መታጠቅ አለበት ሲሉ አስረግጠው ገልጸው ነበር። ከዚያ ጊዜ አንስቶ በተደጋጋሚ በሺዎች የሚቆጠሩ የወልቃይት ወታደሮች ሰልጥነው ታጥቋል። የወልቃይት የማንነት አስመላሽ ኮሚቴ አባል የሆኑት ዶክተር ገሰሰው ወንድም ስለ ተከዜዘብ ዓላማ እንዲህ ይላሉ። በእርግጥም ተከዜዘብ እልህና ቁጭትን የተላበሰ ከፍተኛ የሆነ የስነ ልቦና ትጥቅ የታጠቀ ከፍ ያለ የሞራል ደረጃ ላይ የሚገኝ ቀጠናዊ ሚዛን አስጠባቂ ኃይል ነው በማለት ይገልጹታል ይህን ንግግራቸውንም እንዲህ ሲሉ ያብራሩታል የኃይል አሰላለፍ የሁኔታ ትንተና ላይ ጠንካሮች ናቸው በማለት የሚገልጹት ዶክተር ገሰሰው ድርጅታዊ ከባቢያዊ ቀጠናዊና ድንበር ተሻጋሪ የኃይል አሰላለፍ ትንተና ሰርቶ የሚተውንበትን የትግል ምህዋር በውል የተገነዘበ ኃይል ነው ሲሉ እያወድሱታል ከዚህ በተጨማሪም የውስጣዊ ከባቢ ጥንካሬና ድክመትንም በሚገባ የፈተሸ አቅሙን ከሁኔታዎች ጋር እያዛመደ የገነባ ኃይል ነው በማለት የሚቀጥሉት ዶክተር ገሰሰው የውጫዊ ከባቢ እድልና ስጋት በሚገባ የተነተነ የጠላትን አቅም ያገናዘበ ዝግጅት ያደረገ ኃይል ስለመሆኑም ያነሳሉ። የባለድርሻ አካላትና የኃይል ግንኙነት ግንዛቤ ውስጥ አስገብቶ አቅሞችን ሁሉ ለመጠቀም ጥረት የሚያደርግ ኃይል ማለት የተከዜዘብ ነው የሚሉት ፖለቲከኛው አሁናዊ አዝማሚያዎችን በዝርዝር ተንትኖ በማስቀመጥ ትንበያ በመስራት ነገን መሰረት ያደረገ ኃይል ነው በማለት የተከዜዘብ ማለት ይሄ ነው ሲሉ ዘለግ ያለ ሀተታን ያቀርባሉ። በተጨማሪም የተከዜ ዘብ የሁል ጊዜ ዝግጅትና የሁል ጊዜ የአቅም ግንባታ ላይ ጊዜ ሳያባክን እየሰራ እንደሚገኝም በጽሁፋቸው ላይ ጠቆም አድርገዋል። ይህ የተከዜ ዘብ በእንዲ መልኩ መደራጀቱና እስካፍንጫው መደራጀቱ ግን ህገ መንግስታዊ ጥያቄዎችን ከግራም ከቀኝም እያስነሳ ይገኛል። ይህ ወታደራዊ አደረጃጀት ይህ ህገ መንግስታዊና ህገ መንግስቱን ያልተከተለ በማለትም አንዳንዶች ሲተቹት ይደመጣል ለዚህ ትችትና አስተያየት ከሰሞኑ ኮሎኔል ደመቀ አንድ ምላሽን ሰጥተዋል። ተገልጿል በምላሻቸውም የተከዜ ዘብ የተደራጀው በስሜት ሳይሆን በስሌትና በምክንያት ነው ባይናቸው የተከዜ ዘብ ለማንና ለምን አላማ እንደሚታገል ጠንቅቆ የሚያውቅ ኃይል ነው ካሉም በኋላ የተከዜዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው በማለት የሚነሳውን ትችት አስተባብለዋል። ይለጥቁና የውስጥና የውጭ ባንዳዎች ስላሏቸው አካላትም የሚከተለውን ሀተታ ሰጥቷል። የተከዜዘብ በስነ ልቦና የተጠናከረና የህይወት መስዓትነትን ሲከፍል የቆየ ለመክፈል የተዘጋጀ ህዝብንና ሀገርን ከውጭና ከውስጥ ባንዳዎች ከክልሉ የጸጥታ መዋቅር ከሀገር መከላከያ ሰራዊትና ከሌሎችም ሰላም ወዳድ ኢትዮጵያውያን ጋር በመሆን የሚ ጠብቅና የሚያስከብር ነው ሲሉ ተልእኮውን ተናግረዋል ኮሎኔሉ አክለውም የምንሰለጥነው ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል እወራለሁ ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቀውና የሰላም አማራጭ እንዲከተል የሚያስገድድና የሚያደርግ ነው ብለውታል ጥያቄያችን በሰላም እንዲቋጭ በመደራጀትና በመናበብ የጠላትን ሴራ ለማጤንና ትውልድን ለማሻገር ስልጠናው ተጨማሪ አቅምን ይፈጥራል በማለት ነው ኮሎኔል ደመቀ የተናገሩት በእንዲህ መልኩ ወልቃይት ላይ ወታደራዊ እንቅስቃሴዎች እየበረከቱ መምጣታቸውን ተከትሎ ታዲያ እንደተፈራው ወልቃይት ላይ ሊለይለት ነው የሚል ስጋት ያዘለ ጥያቄ እየተነሳ ይገኛል። ከላይ እንዳየኑ እነ ኮሎኔል ደመቀ ከፍተኛ ቁጥር ያለውን ኃይል ወደ ወታደራዊ ካምፕ ማስገባታቸውን ቀጥለዋል። በዚህ አካባቢ የሚንቀሳቀሱ የፋኖ አደረጃጀቶችም በእነ ኮሎኔል ደመቀ እንቅስቃሴ ደስተኛ አለመሆናቸው ነው በፕሮፓጋንዳ ልሳናቶቻቸው በኩል የሚገልጹት ከወዲያ ደግሞ ህዋት ተከዜን ለመሻ ገር እያኮበኮበ ነው የሚል መረጃ ከጭምጭምታም ገዝፎ እየተሰማ ነው። የፋኑ ኃይሎች በዚያ አካባቢ ያላቸው የትግል እንቅስቃሴ ደግሞ የወልቃይትን ነገር እንዳወሳሰበው ተንታኞች ይናገራሉ። ከሰሞኑም ታዲያ ወልቃይትን አስመልክቶ በርካታ አዳዲስ ነገር መከሰታቸውን ነው የቀጠሉት። በእርግጥም የማንነትና ወሰን ጥያቄያቸውን ልባት ያላገኙ አካባቢዎች ላይ የሚነሳው ውዝግብ ሌላ ግጭት፣ ሌላ እልቂትና ጦርነት እንዳይቀሰቅስ ተፈርቷል። በትግራይ ክልል በኩል ትንኮሳዎችና የኃይል ዝግጅ ዝግጅቶች እንዳሉ በሚሰማበት በዚህ ወቅት በእነ ኮሎኔል ደመቀ ዘውዱ የሚመራው ወልቃይት በኩል ደግሞ ከፍተኛ ቁጥር ያለውን ኃይል በተጠንቀቅ አኑሯል። አቶ አሸተ ደምለው እንደሚሉት ደግሞ ህዝቡ ቀን እያረሰ ሌሊት ምሽግ ላይ ነው። በሁለቱ ኃይሎች በኩል የተፈጠረው ይህ ውጥረት ታዲያ የፌዴራሉን መንግስት አጣብቂኝ ውስጥ የከተተና ሌላ ጦርነትን እንዳይቀሰቅስ ስጋትን ያነበረ ነው። በአንድ ወገን ወልቃይትና ዙሪያው ምዕራብ ትግራይ ነው የሚሉ በሌላ ወገን ደግሞ የአማራ እርስት ነው በሚሉና በማይታረቁ የወልቃይት ጉዳይ ትርክት ጫፎች ላይ ቆመዋል። ወልቃይት የአማራ ክልል ርስት ነው የሚሉት ወገኖች ታሪክን ይጠቅሳሉ። አካባቢው ከ1983 በኋላ በህወሓት የተወሰደ ነው የሚል ትርክትም ያቀርባሉ። ከዚያ በፊት አካባቢው በጎንደር ወይም በጌ ምድር ክፍለ ሀገር ስር ይተዳደር ነበር። ይህኛው ትርክት የትግራይ ድንበር ከተከዜ ወዲያ ነው የሚል መከራከሪያንም በውስጡ ይዟል። ወልቃይት ምዕራብና ደቡብ ትግራይ ነው የሚለው ትርክት አራማጆች ደግሞ ያንን ታሪካዊ ማስረጃ ያረጀ ያፈጀ ነው ይሉታል። ፌዴራሊዝሙ ከመፈጠሩ በፊት አማራ የሚባል ክልል አለመኖሩን ነው በተደጋጋሚ የሚጠቅሱት። አማራ ክልል የአራት ክፍለ ሀገሮች ማለትም ጎንደር፣ ጎጃም፣ ወሎና ሸዋ ከፊል ግዛቶች ተገጣጥመው የፈጠሩት ክልል ነው የሚል መከራከሪያንም አስከትለው ያቀርባሉ። ከዚህም አልፈው ወልቃይት የህዝብ ብዛትም በአመዛኙ በ1999 የህዝብና ቤቶች ቆጠራ ላይ ተመስርተው የመሬቱ ስያሜም የየወረዳዎቹን ስያሜ ዘርዝረው የትግራይ ነው የሚሉ ማስረጃዎችንም ሲያቀርቡ ይስተዋላል። ለዚህ መልስ የሚሰጡት ወልቃይት የአማራ ነው የሚል ትርክት የሚ ያራምዱ ሰዎች በበኩላቸው የህዝብና ቤቶች ቆጠራ ውጤት የአሰፋፈር ለውጥ ተደርጎ የመጣ ሲሆን ስያሜውም ከዚያ በኋላ የተለወጠ ነው ባይ ናቸው። ጠገዴ፣ ጸገዴ፣ ጠለምት፣ ጸለምት እየተባሉ በአማርኛና ትግርኛ እንደሚጠሩም ይታወቃል። ጥያቄው ላዩን ብቻ ከተመለከትነው የአንድ አካባቢና አስተዳደር ጥያቄ ብቻ ሊመስል ይችላል። ወደ ውስጥ ዘልቀንና ጠልቀን ስንመረምረው ግን የስርዓቶች ግጭት ሆኖ እናገኘዋለን። የአማራ ተወላጆች ለበርካታ ዓመታት የብሔር ፌዴራሊዝሙ የሰላሙን ስርዓት በሙሉ ወይም በከፊል እንደማይቀበሉት ሲገልጹ ነው የኖሩት። የትግራይ ተወላጆች ዘንድ ግን ፌዴራሊዝሙ ላይ ይሄ ነው የሚባል ቅራኔ የላቸውም። የትርክቶቹ አስኳልም እዚህ ልዩነት ዘንድ እንደሚገኝ በርካቶችን ያስማማል።